አካባቢ ወደ መቶ አርባ ሺህ ብር ማጅን የኔ አይደለም ገንዘቡ በብራንክ ትመጣላችሁ በአፈቀርን ትመጣላችሁ በግብዣ ትመጣላችሁ ሀይሜና ብሩኬ ፍንክች የለም ኦልሬዲ እኮ አመት ሊሞላው ነው መቶ አርባ ሺህ ብር ራሱ ብሩኬ ኖሮበት ቢሆን አንድ አመት ሙሉ ጸጥ ብለህ ዛሬ ስጠይቅ እንዳትሰጥ ነው የምለው አላለኝም ወስዶ እንኳን ከሆነ ደግሞ ክስ ስትለኝ አናደድከኝ ደካማ ጎንሽን እኮ ስላወቁ ነው ክስ እያሉ የሚያናድዱ፣ ሻይምዬ ደካማ ጎንሽን ስላወቁ ለምንደ በጤናው፣ ወይ ደግሞ እኔ እንጃ እንዴት ልበል። የሰው ነገር እሱ ላይ ሲሆን ማለት ነው በጣም ነው የሚጨንቀው። እንድን ፍቅረኛዋን ጸባይ እንደዚህ የምታቅ ሴት ከጎናችሁ ስትኖር አቤት መታደል ነው መታደል እና ለዛ ነው ቀስ ብዬ ነው። አሁን እንደምን አስፈልገው ነው ምናምን ብዬ ጠይቄ፣ እንደዚህ ትህትና ያለ ሴት እንድትሆኝ እኔ ስንት መከራ አለፋሁ፣ ስንት ሰው ሰደበኝ፣ እንዲህ ጸባይ እንድታመጭልኝ። እንትን ልለው የምችለው አሁን የሆነ ሰው፣ የሰው ነገር እሱ ላይ ተቀምጦ ሰላም የማይሰማው ሰው እያወቅክ ባህሪውን የወንድሜ ሚስት ባቶኝ ሀይሜ ማለት ነው። አቡዳቢን እኔ እንጃ። ስማም ጃኬቴን አውልቄ ነበር እንዲውለበለብ ምዞረው ማለት ነው። ሰው እንደኔ ለምን አሁን አልሆነልኝ የምትሉ ሰዎች ከሆናችሁ በከባዱ ነው የምትጎዱት። ማለት ግልጽ አድርገው ምን ለማለት ፈልገነው? ወንድምዬው አልገባንም። ምንድን ነው ነገሩ? እሺ አሁን እንድታለቅስ ነው እንደዚህ ምናም ብለ ፈለስክኮ ወንድምው ካላረከው አላረኩትም ሽንጠህን ገተር እንዴታው እንጂ ነገታ እየለጠፍብኝ ሩኬ ያ ነገርኩ ዝም የለጠፍክብኝ ተመችቶኛል የምር እውነት ክን ነው ዝም ብሎ ሲለጥፍብህ በጣም ያስደነግጣል እውነት ለመናገር ነገር ግን ያው ላንተ ቻናል ብሎ ያለህን አቋም እንዲሁም ደግሞ በሆነ በሆነ ነገር እንደተጎዳህ ለፋሚሊዎች እየነገረልህ ነበር ያው የጨረቃ ፋሚሊዎች ሰው ላይ ሰው ሲጎዳ የሰው ልቡ ሲሰበር ምናምን በጣም አዛኞች ናቸው። በዚህ አጋጣሚ ማለት ነው ለማበረታተም በቃ ለተጎዳ ሰውም ለምን ብቻ ለብዙ ነገር ደራሾች ናቸው። በባለፈው እንኳን ያረፉት እናታችንን ለማገዝ በጣም ተብ ተብ ሲሉ ወዲያው ያው በመሀል አረፉ። እግዚአብሔር ቀናቸው ደርሶ ጠርቷቸው አረፉ እንጂ የጨረቃ ፋሚሊ እውነት በጣም ይለያሉ። ሁልጊዜም ማለት ነው ይሄ የታወቀ ነው። ብሩክም ባይልም አለም የሚያወራላቸው ናቸው። በየቲክቶኩ አታዩም እንዲህ ብሩክን በቃ ከብሩክ ጋር የሚጫወት በቃ ዝም ብሎ ለፋን ነው እንጂ አሸንፋለሁ ብሎ እንኳን በኮንፊደንስ ጌም ጋር እንኳን አይገቡም። በቃ እንደሚሸነፉ ያውቃሉ፣ ግን እንሞክር ብለው በቃ በደፈናው ሊሞክሩ የሚመጡ አሉ። እነሱንም የምታውቋቸው ናቸው። እነ ዳኒ ዳጊ ብቻ እንድ ሰው ይቀጥላል፣ ብዙዎቹ ማለት ነው። እና የዚህን ያክል ነው የጨረቃ ፋሚሊ ዋጋ የሚከፍለው ለብሩክና ለሃይሚ ማለት ነው ያው ፍጻሜያቸውን ያሳምረው ነው። እኔ ምለው ሁል ጊዜም በሄዳችሁበት እንደዚህ ተከብራችሁ፣ በኑሯችሁም እንዲሁ ተከብራችሁ እንድትኖሩ መልካም ምኞታችን ነው። አሁን ላይ እንግዲህ ያው ሰርጉም እየደረሰ ስለሆነ ጓደኛም እነሱ እያበዙ ነው። ሰርግ እየደረሰ አልኩኝ አደለ? እንዳይደርስ እያልኩኝ ይድረስ እላለሁ አደለ? ሲስ ታይ ሁለት ወር አታወሪ። ሰርጉማ 2019 ነው መሆን ያለበት። ቤተሰብ እንጃ። ለማንኛውም ውሏችሁ እንዴት ነበረ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በኔ ጋር። ዛሬ እንግዲህ ሀይሚዬም በሌላ ቤት፣ ብሩክም በሌላ ቤት ተከስተው መተውልናል። ብሩክም አስተማሪ የሆነ ነገር መልእክት አስተላልፎልናል ማለት ነው። ሀይሚዬም እንግዲህ ለብሩክ ያላትን አቋም ፈትኗት አልፋለች ማለት ነው። 99% ነው ያለፈችው። መቶ አይሰጥም መቶ ቢሰጥ መቶ ሰጣት ነበር፣ ግን መቶ አይሰጥም። ዘጠና ዘጠኝ ፐርሰንቱን አልፋለች ማለት ነው። ያለፈችበትን ጉዳይ ንገራችሁ አላቅም። እንግዲህ ማለት ፕራንክ ነው አላላትም። ባይዘወይ ዛሬ ብሩክም ትንሽ የተሳሳተው ነገር አለ፣ ለእሱም ትንሽ የማወራው ነገር አለ ማለት ነው። ግን መጀመሪያ በሃይሚ ስለጀመርኩ በሃይሚ ልጨርስ እና ባይዘወይ ፕራንክ ነውም አላላትም። ካሜራ እንዳለም አውቃለች። መጀመሪያ እንደመጣች አላወቀችም፣ ግን ደግሞ ስልክ አያያዙ ያው ካሜራ እንዳለ ነው እና ያው እንደዛ ቢሆንም የሰጠችው ንግግር ክብርና ሬስፔክት ያለው ነገር ነው። ለምን ወሰደ እንደዚህ ነው ምናምን አላለችም። ብሩክ ያው የሰው ገንዘብ እንደማይፈልግና ብድር ራሱ ቢኖርበት እንደሚጨንቀ አይነት ነው የገለጸችው። ይሄም ደግሞ ባህሪ ነው። ከዚህ በፊትም ተናግሯል። የሰው ገንዘብ እኔ አምስት ሳንቲም እንዲኖርብኝ አልፈልግም ሲል ሲያወራ እኔ ሰምቻለሁ። ከዚህ በፊት የሆነ ምን ቪዲዮ ላይ ነበር ብቻ የሆነ ቦታች ሲነግር ሲያወራ ሰምቻለሁ። እና ያንን በተግባር ገልጸዋለች። እሱ ደግሞ የአንድ ዓመት መቶ አርባ ሺህ ብር ብሩክ መቶ አርባ ሺህ ብር ኖሮበት እንዲህ እህቶቹ ምን ስራ ይዘው ምን ስራ ይዘው እስካሁን ድረስ ተከፍሎ ነበር። የእውነት ግን መተህ ቢሆን ኖሮ ተከፍሎ ነበር እስካሁን ድረስ ማለት ነው። በዚህ አጋጣሚ ማለት ነው የእኔ ማለት ሳይወስድብን ወስዶብኛል ብለ ቪዲዮን ብዘገው ጉድህ ነበር የሚፈላው። ግን ያው አመለጥክ ማለት ነው እና ዛሬ በሁለቱም ቦታ ነው የተሰማሩት። ያው ሰብስክራይብ እያደረጋችሁ ያው አንዳንዶቻችሁ ማታዩዋቸው በሌላ ቤት ሲመጡ ሃይሚና ብሩኬን ማታዩዋቸው ስላላችሁ፣ እንደዚህ እኛ ሼር የምናደርገው የት ነው የተለቀቀው እያላችሁ ስለምትመጡ ያው ሊንክ እናስቀምጣለን። ሜሽን ነው የምናደርገው። ሜሽን የሚለውን ስሙን እያነበባችሁ እናንተ ሰብስክራይብ በማድረግ ማገዝ ነው። ያው እንግዲህ ታዛዦች ነን፣ የጨረቃ ፋሚሊዎች ትእዛዝ መፈፀም ግድ ይለናል ማለት ነው። የእኛ ውድ ቤተሰቦች ሌለው ከሀሚይ ጋር ያየሁት ነገር እንግዲህ ብሩኬ የብሩኬ ደካ ማለት የሰው ገንዘብ ሲኖር እንዲኖርበት የማይፈልግን ሰው ቢኖርበት እንኳን አባብዬ ለምን ይሄን ያህል ጊዜ ቆየ፣ ከሄድም ብለን ከሄድ እንክፈለው ብዬ ነው የምጠይቀው ብላለች እና እሷም ደግሞ ልስጥህ ያለኝን ነገር ትራንስፈርም ላግልህ ወይም ደግሞ ሙሉ መክፈል ባልችል እንኳን ተበድሬ ሞላለች ልስጥህ ብለዋለች። እና እሱም ደግሞ እሱ ደግሞ ብሩን አልፈልገውም፣ መታሰር ነው የምፈልገው ነው ያለው። መታሰር የሚለው ነገር ሀይሚ በጣም ውስጧን ነክቷት ነበረ፣ በሰዓቱ ማለት ነው። ከዛ በኋላ ግን ያው በጣም አረዘመው ደግሞ ቪዲዮን የሚገርማችሁ ነገር በጣም ነው ያረዘመው፣ ግን እስከ መጨረሻ ድረስ ተከራክረዋለች። በመጨረሻ ግን ታቀዋለች ይመስለኛል። ልጁንም ጓደኛቸው ነው ለሁለቱም የሚመስለኝ ይተዋወቃሉ። እኔ ካንተ ይሄን አልጠብቅም ብላ ጥላውን የሄደችው እና ከተመለሰች በኋላ ራሱ ፍራንክ ነው ሲላት፣ ራሱ ቶሎ ወደ ቦታዋ ላይ ለመመለስ ትንሽ ከብዷት ነበር፣ ተወዛግባ ነበር ማለት ነው። እንግዲህ ማለት ማለት የጓደኛችሁን ችግር እንዲህ ወዲያው ሲነገራችሁ አለምንም እንትን ማለት የሆነ ወደኋላ ኋላ ወደፊት ሳታመቀምቁ የዛን ሰው ችግር እኔ እሸፍናለሁ ብላችሁ እንኳን ማውራታችሁ በራሴ በቂ ነው። እንኳን እንደዚህ በወኔ አደርገዋለሁ አሁን አለኝ ስልኬ ላይ ባለው ነገር ልሸፍን፣ ከዛ የቀረውን ደግሞ ተበድሬ ቢሆን ሞላለሁ ማለቷ በራሱ ጎበዝ ጀግና ያስብላታል። እውነት የምሬ ነው። አሁን አሁን ጠባኝ ይሆናለች፣ ግን የወንድሜ ሚስት። ኦ ማይ ጋድ! ነገሩ ምንድን ነው ግን አልገባኝም፣ ይነገረኝ። በጣም ጸባኛ። ድሮም ጸባኛ ነች እንዳትሉኝ ደግሞ። ድሮም ጸባኛ ናት አውቃለሁ፣ ግን ብራንክ ላይ ነበር እኔ እና እሷ። ምንጣለው አሁን ተስማምተናል፣ አትረብሹን። በቃ እኔ አሁን ተስማምተናል። የወንድሜ ሚስት ማንም እንዳይነካት፣ ቪድዋን ደግሞ እውላት ላይክ አድርጎላት። ቪድዋን እያያችሁ አይደለም ፕሊስ፣ እውላት። ሰምታችኋት መልክቴን ይሄ እና በጣም ደስ ብሎኛል የዛሬ ምላሿ ማለት ነው። እንዴት ተኔ ተደብቆ ይህን ሁሉ ዓመት እንዴት እንዴት አድርጎት ለምን ተበድሮት ትላለች ብዬ ጠብቄ ነበረ እና እሱ ያው መጀመሪያ መግቢያውን ተናግሯል። እንዲህ እንዲህ ብዬ ነው ፕራንክ ማረጋት ብሎ ስላለ ወይኔ ዛሬ ሀይሚ ተበላቸው የሆነ ነገር ትላይ ሆን ምናምን ብዬ በቃ ተሳቀቄ ነበር። በቃ መልካም ነገር ነው የመለሰችው። ፍስስ ያለ መልስ ነው የሰጠችው። ኦልሞስት እናመሰግናለን የኛ የወንድማችን ቀብራራ የወንድማችን ቀብራራ ሚስት በሄድሽበት የእሱን መልካምነት እሱም ደግሞ ባለበት ቅመምዬ እያለ ብቻ ይመቻቸው። የእኛ ወድ ቤተሰቦች እና ስለ ብሩክ ሳወራላችሁ ደግሞ በጣም ጓደኞቹ እንግዲህ ቡታጅራ ብዙ ናቸው። የእሱ የብሩኬ ጓደኞች ብዙ ናቸው። እንግዲህ ማለት እስካሁን እስካየዋቸው ድረስ እንግዲህ አሁን እንኳን ከሄዱ በስንት ቤት መጡ። በመለኛው ቤት አንድ ቀን መጡ። በሀብ ቤት አንድ ቀን መጡ። ለብሩኬ ዘመድ አንድ ተከፈተለት። ለእንትና ለናኒ ወንድም ተከፈተ የዛሬው ልጅ ቤት አንድ መጡ። ሀያሚ በቢኒ ቤት መጣች። ወደ ስድስት ሰባት ቤት አይሆንም ቡታጀራ ብቻ የመጡት የእነሱን እየዘጉ ይቺ ሰባት ቪዲዮ ለእነሱ አስባችሁታል ስንት እንደሆነ። ብዙ መስዋዕትነት እየከፈሉ ነው። ይሄ ገንዘብ መስጠት በሉት በቃ ራሳቸውን ደማቸውን ሲሰጡ በቃ እንጃ ጊዜያቸውንም ገንዘባቸውንም ለሰው ነው እየሰጡ ያሉት። ስለዚህ ብሩኬና ሀይሚ ሰውን አይረዱም ሰውን አይደግፉም የምትሉ ሰዎች ይሄ በጣም በቂ ነው ይሄ ይህንን ጊዜ የራሳቸውን ዘግተው በሰው ቤት መገኘት ማለት ገንዘብ እንደሰጡ ነው የሚቆጠረው ማርያምን ነው የምላችሁ የሚያቅሰው ያውቀዋል እና ብዙዎቻችሁ ሰው አያበረታቱም ሰው አያሳድጉም የምትሉት አሁን እንኳን በዚ በአስራ አምስት ቀን ውስጥ የስድስት ሰባት ቻናል ቤት ነው ያየናቸው አይደል ቤተሰብ ባለስታሳት እንደዛ ስድስት ሰባት ቤት ይሆናል አልቆጠርኩም እና የዚህን ያክል ነው መስዋዕትነት የሚከፍሉት። ሰው ደግሞ ሰው ለሰው እንደዚህ የሚደጋገብ ከሆነ እንደነሱ አይነት ፍቅር ቢኖራችሁ የት በደረሳችሁ። አብርሃምም እንደዚህ አይነት ባህሪ ነው ያለው፣ በነገራችን ላይ ማለት ነው ሁሉንም በዙሪያው ያሉትን ሰዎች እየቀየረ ነው ያለው። ስለዚህ ምንም አይቆጨውም እና ቡታጀራዎች ቻይኒስ ዩ ይመቻ ይመቻችሁ። የእናንተን አርአያ እኔም እንደ እኔም እንደምሰራ ተስፋ አድርጋለሁ። ማለቴ ይሄ ሴት ወንድ ማቀየሩን አይደለም ማለትቸው አለ አይደል በራሳችሁ የሆነ ነገር ጀምራችሁ የሆነ የምትሰሩት ነገር እሱን ነገር ነው የምመኘው እንጂ እንደዚህ ሴት ማቀየሩ ወንድ ማቀየሩ እሱን አይደለም። ደግሞ በኋላ እንደዛ እንዳትሉ ማለት ነው። ብቻ ለማንኛውም ደስ የሚል ነበረ ዛሬ ብሩክ የሚያስተላለፈለት ጓደኛው ያው በብዙ ነገር እንዳሳለፈ እንዲሁም ብቸኛ እንደሆነ አይነት ነገር ነው የገለጸው። ያ ወደፊት እንግዲህ የምታብራርለን ይሆናል። ቪዲዮ ብሰራ የተለያዩ አስራ አምስት ደቂቃ አስር ደቂቃ እንደምንም ተጨናንቀ ሀይድ ያፈልገህ ብሰራ ለአንተ ትለወጥበታለ እንጂ አትጎዳበትም ማለት ነው። ዛሬ ብሩክ ይዞት የመጣው ልጅ አይጥፋ ሲጠፋ ደግሞ ጠፋ በሉት እያለ ነበረ። እንግዲህ የጨረቃ ፋሚሊዎች ያው አደራ የተሰጠን ሰው ሲጠፋ ለምን ጠፋ ብለን እንድንጠይቅ መልእክት አስተላልፏል ወንድማችን ብሩክ። ስለዚህ አደራችንን መወጣት አለብን። አንተም ደግሞ በስነ ስርዓት የጨረቃ ፋሚሊን የሚያስደስት አስራ አምስት አስራ ስድስት ደቂቃ ቪዲዮ መስራት አለብህ ብለን እኛ ከወዲሁ እናስተላልፋለን ማለት ነው። ሌላ ምንም የምለው ነገር የለኝም። ዛሬ በጣም ደስ የሚል ቪዲዮ ነው የሰሩት የተለያየ ቦታም ቢሆኑ ያው በኋላ ላይ ግን እሱም ቅመሜ ጋር ሂጅ ፈታ አልበል እሷም ደግሞ ከቡርኬ ጋር ምሳን ብላ ብላ ነው እንግዲዋን ይዛ የሄደችው ማለት ነው። ሃይሚ ዞሮ ይገናኛሉ። ነገ ደግሞ ደስ በሚል ፕራንክ ይመጡልናል ብለን ተስፋ እናደርጋለን። እስከዛው ግን በተለቀቀ ቪዲዮ ዘና ፈታ ብሎ ብዙዎቻችሁ አብረው ሲመጡ ነው ደስ የሚላችሁ። ነገር ግን ያው ሳይሄዱ ቻናላቸው አላድጌ አላድጌ ያለውን ሰው ለይተው ቪዲዮ እየሰሩ ይገኛሉ። ያው እንግዲህ ማበረታታችን እኛ ደግሞ የእኛም ቅንነት ያስፈልጋል ማለት ነው። ስለዚህ ቅንነታችሁ የእናንተን መለየት የለበትም። እናመሰግናለን። ይህን ቻናል ላይክ፣ ሰብስክራይብ፣ ሼር አድርጉ። አመሰግናችኋለሁ። በጣም አድርጌ ወዳችኋለሁ። ባይ ጠብቃችሁ ማለት የሆነ ሰው እንደኔ ለምን አሁኑ አልሆነልኝ የምትሉ ሰዎች ከሆናችሁ በከባዱ ነው የምትጎዱት። ማለት የማይሆን ነገር ያጋጠማቸዋል ህይወታችሁ ላይ እንደ ማለት በቃ እንደኔ ለምን ሰው አያንልኝ አይባልም። እና ሁላችሁም ቢሆን የኛ ውድ ቤተሰቦች ለሰው በቃ ለራሳችሁም የምታደርጉትን ነገር አድርጉ። ለሰው በቃ ለራስ አለፍ ከብዶ ነው ብርጌ። በጣም እኔ እንዴት እንዴት አንተ እንድታለቅስ ነው እንደዚህ ምናምን ብለ ያላልኩትን ነገር ታዲያ እየለጠፉብኝ ብሩኬ ነው ወይ ያላልኩትን እኔ አሁን እኮ እሺ እያሉትን ነው የነገርኩህ ስላለቀስክ ዝም ብለህ